የአቦል ዜና ቤተሰቦች ዛሬም ለእናንተ ይሆናሉ ያልናቸው መረጃዎች ይዘናል። በቅድሚያ ምርሶቹን እናስደምጣቸዋለን። የኮንዶሚኒየም ተመዝጋቢዎች ፍትህ አድራጊዋን ትሸልማለች ሲሉ ገለጹ። መኖሪያ ቤትን ለንግድ ያዋሉ ነዋሪዎች ቅጣት ተጣለባቸው። በኢትዮጵያ መሬት መንቀጥቀጥ የ43 ሺህ ሰዎች መኖሪያ መውደሙ ተሰማም። የስድስት ወር ልጁን የገደለው አባት በስራት ተቀጣም። ግብፅ በኢትዮጵያ ላይ እርምጃ ወስዳለሁ ማለቷ ተሰማም።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 ቻናላችንን ላይክ፣ ሼር እና ሰብስክራይብ በማድረግ አጣጥሙልን፣ ለወዳጅ ዘመድም አጋሩልን፣ እናመሰግናለን። በኢትዮጵያ መሬት መንቀጥቀጥ የ43000 ሰዎች መኖሪያ መውደሙ ተሰማ። በአፋር ክልል በደረሰ የመሬት መንቀጥቀጥ የሰው ህይወት ሲያልፍ ከ43000 በላይ የሚሆኑ ሰዎች መኖሪያቸው መውደሙ ተሰምቷል። በአፋር ክልል ባርሃሌ ወረዳ በመሬት መንቀጥቀጥ ከፍተኛ ጉዳት ደርሷል። በአፋር ክልል ሰሜናዊ ዞን በባህርሌ ወረዳ ትናንት ምሽት በተከሰተው የመሬት መንቀጥቀጥ በሰውና ንብረት ላይ ጉዳት ደርሷል ተብሏል። የወረዳ ዋና አስተዳዳሪ አሊ ሁሴን በመሬት መንቀጥቀጡ ምክንያት በቡሬና አስጉቢ ቀበሌዎች በርካታ ቤቶች መፍረሳቸውን ተናግሯል። በአደጋው ዕድሜያቸው 12 ዓመት የሆነ ልጅ ህይወት ማለፉን ገልጸው ስድስት ሰዎች ላይ አካል ጉዳት ማስተናገዳቸውን አስረድተዋል። ይህ የመሬት መንቀጥቀጥ በትግራይና አፋር ክልሎች የተለያዩ አካባቢዎች የተሰማ ነው። በመሬት መንቀጥቀጡ 43456 የሚሆኑ ሰዎች ቤታቸውን ሙሉ በሙሉ መውደሙን እናም ያለ መጠለያ መቅረታቸውን ጠቁመዋል። በተጎጂዎች ድጋፍ ለማድረግ ጥረት እየተደረገ መሆኑንም ዋና አስተዳዳሪው ገልጸዋል። የስድስት ወር ልጁን የገደለው አባት በእስራት ተቀጣ። በባሌ ዞን ሲናና ወረዳ ሰለቃ ቀበሌ ነዋሪ የሆነው አብዱልከሪም ቃዲ በልጅነቱ ከቤተሰብ ተለይቶ የተለያዩ ስራዎችን ሲሰራ ቆይቷል። አብዱልከሪም አሊያ ከተባለች 21 1 ዓመት ወጣት ጋር ፍቅር በመጀመር ከዛም ትዳር በመመስረት ቤት ተከራይቶ ይኖሩ ነበር። ሁለቱ ጥንዶች በትዳራቸው ሰላማዊ የሆነ ሂደት ቢኖረውም የ20 ዓመት ባለቤቱን እርግዝና ተከትሎ ግን በቤት ውስጥ ለወሊድ ዝግጅት የሚደረገው ወጪ ላይ ግጭት ተፈጥሮ ነበር። ይሁን እንጂ የካቲት ወር 2017 ዓ ም አሊያ አንዲት ሴት ልጅ ተገላገለች። ከህፃና መወለድ ጋር ተያይዞ የነበረው አለመግባባት በጥቂቱ ቢቀንስም ቤት ውስጥ የሚያስፈልገው የቤት ውጪ የነበረው ግጭት እንደ አዲስ መጀመሩ ተነግሯል። አሊያ አራስ ቤት ሆና ሊጠይቋት የሚመጡ ቤተሰቦቻቸው እና ጓደኞቿ በደንብ እንዳልታረሰች በመውቀስ ነገሮች እንዲባባሱ ምክንያት እንደነበሩ ከምርመራ መዝገቡ መረዳት እንደተቻለ የባሌ ዞን ፖሊስ ዋና መምሪያ የኮሚኒኬሽን ባለሙያ ሳጅን ጎሳ ስንታየው ለብስራት ሬዲዮ ተናግረዋል። አሊያ በዚህ ሁኔታ ላይ ያለች በሌሎች ግፊት በስድስተኛ ወሯም ነሐሴ መግቢያ ላይ የወለደቻትን የስድስት ወር ሕፃን ሱሚያ አብዱልከሪም የተባለችውን ቤት ውስጥ ጥላ ትሰወራለች። አብዱልከሪም በቤት ውስጥ ጥላ ያለችው የስድስት ወር ሕፃኑ ሱሚያን ለአምስት ቀናት እንደምንም ተቸግረው በመያዝ ባለቤቱንና የልጁን እናት አድራሻ ሲያፈላልግ ከአካባቢው መሰወሯን ወሬ ይሰማሉ። በዚህን ንዴትም የስድስት ወር ሕፃኗን ሱሚያን በጨርቅ አንቆም ሕይወቷን በማጥፋት የገለባ ሳር ውስጥ እንደቀበራት በተገኘው ማስረጃ ተረጋግጧል። ተከሳሽ አብዱልከሪም በገለባ ውስጥ የስድስት ወር ሕፃኗን ሲቀብር የተመለከቱ አካባቢ ሰዎች ወዲያው ለፖሊስ በሰጡት ጥቆማም በቁጥጥር ስር ውሎ ገለባ ውስጥ የቀበራትን የስድስት ወር ሕፃን ልጅ አስክሬን ማውጣቱ ተገልጿል። በዚህም የድርጊቱን አፈጻጸም መርቶ ያሳየ ሲሆን ፖሊስም በሆስፒታል የአስክሬን ምርመራ አድርጎ በክብር ካስቀበረ በኋላ የምርመራ መዝገቡን በበቂ ማስረጃ በማጠናከር ለአቃቢ ህግ ልኳል። አቃቢ ህግም ከፖሊስ የቀረበውን የምርመራ መዝገብ ተመልክቶም በወንጀል ህግ 539 በከባድ ሰው መግደል ወንጀል ክስ መስርቷል። ክሱን የተመለከተው የባሌ ዞን ከፍተኛ ፍርድ ቤት መስከረም 26 ቀን 2018 ዓ.ም በዋለው ችሎት ተከሳሽ አብዱልከሪም ቃዱ ሰውን ለመግደል አስቦና ተዘጋጅቶ የራሱ አብራ ቅጻ ልጅን በአሰቃቂ ሁኔታ መግደሉ ሙሉ በሙሉ በማስረጃዎች በመረጋገጡ እጅግ ጨካኝ ነውረኛና አደገኛ መሆኑን ስለሚገልጽ በ18 ዓመት እስራት እንዲቀጣ ወስኖበታል ተብሏል። መኖሪያ ቤትን ለንግድ ያዋሉ ነዋሪዎች ቅጣት ተጣለባቸውም። በአዲስ አበባ ከተማ የመኖሪያ ቤታቸውን ለንግድ ስራ ውለዋል የተባሉ ነዋሪዎች በሶስት ቀናት ገደብ ውስጥ እስከ 45 ሺህ ብር ቅጣት እንዲከፍሉ ማስጠንቀቂያ እንደተሰጣቸው ተናገሩም። ነዋሪዎቹ የመኖሪያ ቤቶቻቸውን ለሌላ አገልግሎት ለመዋል የሚያስችላቸውን የሊዝ ውል ለውጥ ለማድረግ ከ100 ሺዎች እስከ ሚሊዮኖች ብር የሚቆጠር ክፍያ መጠየቃቸውንም ገልጸዋል። በመዲናይቱ በሚገኙ በአቃቂ ቃሊቲ፣ በለሚቁራም በንፋስ ስልክ ላፍቶ እና ጉለሌ ክፍለ ከተሞች የሚኖሩ ነዋሪዎች ባለፉት ቀናት የማስጠንቀቂያ ደብዳቤዎች እንደደረሷቸው መረጋገጡ ተሰምቷል። በአንዳንዶቹ ክፍለ ከተሞች በሚገኙ የንግድ ቤቶች እና አገልግሎት መስጫዎች ላይ የማስጠንቀቂያ ደብዳቤዎች መለጠፋቸውንም የየአካባቢው ነዋሪዎች ገልጸዋል። በአቃቂ ቃሊቲ ክፍለ ከተማ በተለምዶ ዓለም ባንክ አዲሱ ሰፈር ተብሎ በሚጠራው አካባቢ የሚገኙ ነዋሪዎች ከክፍለ ከተማ መምጣታቸውን የገለጹ ሰራተኞች ካለፈው ረቡ ጀምሮም የማስጠንቀቂያ ደብዳቤውን ሲሰጡ እንደነበር ገልጸዋል። የማስጠንቀቂያ ደብዳቤ ነዋሪዎቹ መሬት የወሰዱት ለመኖሪያ እንደሆነ ደብዳቤው ይጠቅሳል። ሆኖም ነዋሪዎቹ በገቡት የሊዝ ውል መሰረት ለተፈቀደላቸው አገልግሎት ብቻ እየተጠቀሙ አለመሆኑን በመስክ ክትትል ማረጋገጥ መቻሉን ያትታል። ነዋሪዎቹ ማስጠንቀቂያው ከተሰጠበት አሊያም ከተለጠፈበት ቀን ጀምሮ ባሉ ሶስት የስራ ቀናት ውስጥ ካርታቸውን፣ የሊዝ ውላቸውን፣ ለመጨረሻ ጊዜ የከፈሉበትን የሊዝ ክፍያ ደረሰኝ እንዲሁም የንግድ ፈቃዳቸውን በመያዝ ለክፍለ ከተማ እንዲያቀርቡም ቀነገደብ ተቀምጧል። ከአቃቂ ቃልቲ ክፍለ ከተማ ነዋሪዎች የተሰጠው ደብዳቤ በተቀመጠው የጊዜ ገደብ ውስጥ ለክፍለ ከተማው መሬት ልማትና አስተዳደር ቅርንጫፍ ጽሕፈት ቤት መረጃዎችን አቅርቦ ማስተካከያ ወይም የአገልግሎት ለውጥ ማድረግ እንዳለባቸው ያሳስባል። ይህም በማድረጉ ነዋሪዎች አሁን በስራ ላይ ባለው የሊዝ አዋጅና ደንብ መሰረት እርምጃ እንደሚወስድባቸውም ያስጠነቅቃል። ስማቸው እንዳይጠቀስ የጠየቁ አንድ የአቃቂ ቃሊቲ ክፍለ ከተማ ነዋሪ የመኖሪያ ቤታቸው አካል የሆነውን ቤት ለንግድ በመዋላቸው በሶስት ቀናት ውስጥ 45 ሺህ ብር ቅጣት እንዲከፍሉ ቀነ ገደብ እንደተሰጣቸው ተናግረዋል። ነዋሪው የቅጣት መጠኑ የተገለጸላቸው ከመኖሪያ ቤትነት ወደ ንግድ ለሚደረገው የአገልግሎት ለውጥ የጠየቁትን በሚሊዮን ብር የሚቆጠር ገንዘብ ለመክፈል አቅማቸው የማይችል መሆኑን የሚያረጋግጥ ደብዳቤ ከተቀበሉ በኋላ እንደሆነ አስረድተዋል። ተመሳሳይ ድብዳቤ ባለፈው ሐሙስ የተቀበሉ ሌላ አካባቢ ነዋሪ አገልግሎት ለመለወጥ የተጠየቁት 4.5 ሚሊዮን ብር ካቅማቸው በላይ መሆኑን ይገልጻሉ። በመኖሪያ ቤታቸው ካሬ ሜትር ልክ የተሰላ የገንዘብ መጠን በአካባቢያቸው በቅርቡ ከተካሄደ የሊዝ ጨረታ ዋጋ በላይ መሆኑንም ያስረዳሉ። በሊዝ ጨረታ አዲስ ቤት ልግዛ ብትል እንኳም በካሬ ሜትር ይህን ያህል አይጠየቅበትም የሚሉት ነዋሪው ለአገልግሎት ለውጥም ሆነ ለቅጣት የጠየቀው ብር የነዋሪዎችን አቅም ያገናዘበ እንዳልሆነ ያብራራሉ። ብዙ ቤተሰብ ታስተዳድራለህ፣ ግብር ትከፍላለህ፣ አራት አምስት ሰራተኛ አለ፣ በሶስት ቀን መጥተህ ክፈል ማለት ይህ በጣም ለመግለጽ የሚቸግር ሁኔታ ነው ሲሉ ነዋሪው ስሜታቸውን አጋርተዋል። የነዋሪዎቹን አቤቱታና ቅሬታ በተመለከተ ጉዳዩ ከሚመለከታቸው የአዲስ አበባ ከተማ አስተዳደር የመሬት ልማትና አስተዳደር ቢሮ ኃላፊዎች ምላሽና ዝርዝር መረጃዎች ለማግኘት ትናንትናና ዛሬ ያደረግነው ተደጋጋሚ ሙከራ አልተሳካም። ኃላፊዎቹ በሞባይል ስልኮቻቸው ላይ የተላኩላቸው አጭር የጽሁፍ መልእክቶችም ምላሽ ሳይሰጡ ቀርተዋል። የኮንዶሚኒየም ተመዝጋቢዎች ፍትህ አድራጊዋን ትሸልማለች ሲሉ ገለጹም። የ1997 ተመዝጋቢዎች ፍትህ አድራጊዋን ትሸልማለች ሲሉ የመኖሪያ ቤት ጥያቄያቸው ምላሽ እንዲያገኝ ጠየቁም። ተመዝጋቢዎቹ ጥቅምት 1 ቀን 2018 ዓ.ም ያወጡትን መግለጫ እንደሚከተለው እናቀርባለን። ፍታዊ ጥያቄ ለመንግስት አቅርበን ፍታዊ ምላሽ ስንጠብቅ ሶስት ዓመት ሆነን። ተስፋ ግን ፍጻሜ ከሌለው ባዶ ነው፤ አሊያም ፍጻሜው ሲዘገይ ያሳዝናል። በተስፋ ማደር ዕጣ ፈንታችን ከሆነ ውሎ አጥሯል። ከ2011 ጀምሮ እስከ ዛሬ ድረስ ጉዳያችን ከሚመለከታቸው አካላት ብዙ ተስፋዎችን ሰምተናል። ሆኖም አንዳቸውም ወደ ፍጻሜ ሳይደርስ የውሃ ሽታ ሆኖ ቀርቷል። ይህንንም በማስረጃ ማቅረብ ይቻላል። ተስፋ መልካም ቢሆንም ጥያቄያችን በዋናነት የተስፋ ጥያቄ ሳይሆን የመብት ጥያቄ ነው። የሚመለከተውን መንግስታዊ አካል መኖሪያ ቤት መጠየቅ ፍትሐዊ መብት ነው። እኛ ባለቤት መሆን የቻል ነው ከሰው ሁሉ ይልቅ ድለቢሶች ሆነን ሳይሆን እድላችንን የሚያጠቡ የጋራ መኖሪያ ቤት ተመዝጋቢዎች መዝገብ የማያውቃቸው የተለያዩ በመመሪያ የተደገፉና ያልተደገፉ ፍላጎቶች በመስተናገዳቸው መሆኑ የአደባባይ ሚስጥር ነው። የተፈለጉ ግለሰቦችን ፍላጎት ለማርካት ሲባል ህግ በህግ ደንብ በደንብ መመሪያ በመመሪያ ሲሻር ቆይቷል። ይህ ግን ከሞራል አኳያ ተገቢ አይደለም። እኛ የ1997 በድጋሚ ለተመሳሳይ ቤት የ2005 ነባር ተመዝጋቢዎች አሁንም ድምጻችን እንዲሰማ ፍትህ እንዲሰጠን እንሻለን። መኖሪያ ቤት ቅንጦት አይደለም፣ ለሰው ልጆች ከሚያስፈልጉ መሠረታዊ ፍላጎቶች አንዱ ነው። ሰው ተኮርነት ይህንን ማስቀደም ነው። ለመንግስት መገዛት ተፈጥሯዊ ነው። ከሞራል አንጻር መገዛት ግድ ነው። በዚህ አግባብ በጨዋነት ፍትህን መጠየቅ መብታችን ነው። ልንሰማ ይገባል፣ ልንደመጥ ይገባል። ፍትህ አድራጊዋን ትሸልማለች፣ አጉዳያን ግን ታጎድላዋለች። እግዚአብሔር ፍትሐዊ ዳኛ ነውና ብለዋል። ኪም ጆንግ ኡን የአሜሪካ አዛዥ ናዛዥነት ከእንግዲህ አክትሟል አሉ። የሰሜን ኮሪያው መሪ ኪም ጆንግ ኡን በሚቀጥሉት ሳምንታት ሊሞክረው ይችላል ብለው የሚያምኑትን አዲስ አህጉር አቀፍ ፓላስቲክ ሚሳኤልን ትላንት በፒዮንግ ያንግ አደባባዮች ማሳየታቸው ተነግሯል። የኮሪያ የሠራተኞች ፓርቲ የተመሠረተበትን 80ኛ ዓመት በዓል ተከትሎም በፒዮንግያንግ አደባባይ በተዘጋጀው ትርኢት ሰሜን ኮሪያ የላቀውን አዋሶንግ 20 አቋራጭ ፓላስቲክ ሚሳኤልን አሳይታለች ሲል የመንግሥት ሚዲያ ኬሲኤንኤ ዘግቧል። አሁን ባሉት የአሜሪካ ሚሳይል መከላከያ ሥርዓቶች ላይ ጭንቀትን ይጨምራሉ የተባለለትን አህጉር አቀፍ ባላስቲክ ሚሳይል ባሳዩበት ትልቅ ወታደራዊ ሰልፍ የቻይናው ጠቅላይ ሚኒስተር ሊኪያንግ፣ የቀድሞ የሩሲያ ፕሬዝዳንት ዲሚትሪ ሜድቬዴቭ እና የቪየትናም ኮሚኒስት ፓርቲ መሪ ቶላም ተገኝተዋል ተብሏል። በሰልፉ ላይ ባደረጉት ንግግር ኪም በውጭ አገር ለሚያገለግሉ የሰሜን ኮሪያ ወታደሮች በተለይም በሩሲያ የዩክሬን ጦርነት ውስጥ ሞቅ ያለ ማበረታቻ አቅርበዋል። ጀግንነታቸው ከሀገር መከላከያ አልፎ ለሶሻሊስት ግንባታ ታላቅ አስተዋጽኦ እንዳለው መግለጻቸውን ኬሲኤንኤን ዘግቧል። ሀገራቸው ከአሜሪካ ኢምፔሪያሊስቶች እየተባባሰ የመጣውን የኒውክሌር ጦርነት ስጋት ለመከላከል የኒውክሌር ጦር መሳሪያ ልማቷንና ኢኮኖሚያን በአንድ ጊዜ እያራመደች ነው ብለዋል። ፓርቲያችንና መንግስታችን አሁንም ጠንከር ያሉ ፖሊሲዎችን በመቀበል ጠንካራ መርሆችን በማክበርና ደፋር የመከላከያ እርምጃዎችን በመውሰድ የጠላቶቻችንን ፖለቲካዊና ወታደራዊ እርምጃዎችን እየታገለ ነው ሲል ኪም ተናግሯል። የላቀውን ሃውሶንግ 20 አቋራጭ ፕላስቲክ ሚሳይልን ከሲኤንኤ የሀገሪቱ ጠንካራው የኒክሌር ስትራቴጂካዊ የጦር መሳሪያ ስርዓት በማለት ገልጾታል። የሃው ሶንግ አይሲቢኤም ሰሜን ኮሪያ በዩናይትድ ስቴትስ ውስጥ የትኛውን ቦታ ላይ እንድትመታ ሊያስችላት ይችላል የተባለ ሲሆን ለማረጋገጥ ግን ከዚህ ዓመት መጨረሻ በፊት ሲፈተሽ ለማየት መጠበቅ አለብን በዩኤስ የተመረተው ካርኔጌ ኢንዶውመንት ለዓለም አቀፍ ሰላም አኔክት ፓንዳ ተናግረዋል። ግብጽ በኢትዮጵያ ላይ እርምጃ ውስድ ማለቱ ማለቷ አልተሰማም። ግብጽ መብቷን ለማስከበር ማንኛውንም እርምጃ ልትወስድ እንደምትችል ሊታወቅ ይገባል ሲሉ አልሲሲ አስታወቁም። የአሜሪካው ፕሬዚዳንት ዶናልድ ትራምፕ በግብጽ ጉብኝት ሊያደርጉ መሆኑን ተከትሎ ትላንት አልሲሲ በኢትዮጵያ ላይ ሲዝቱ ተሰምተዋል። ነገሩ የኢትዮጵያን የፖለቲካ ውጥረት ግምት ውስጥ በአስገባ የሚመስል መልኩ ማስፈራሪያ መላካቸው ይመስላል ተብሏል። አልሲሲ ዩናይትድ ኔሽን፣ አፍሪካ ህብረት እያል ዶሴ ተሸክመን የምንዞረው ፈርትን አይደለም፣ ግብፅ መብቷን ለማስከበር ማንኛውንም እርምጃ ልትወስድ እንደምትችል ሊታወቅ ይገባል ብለዋል። ዶናልድ ትራምፕ ትናንት በግብፅ የተገኙት የጋዛን የሰላም ስምምነት ለመፈረም ነው። ከዚህ በፊትም የግብፅና የኢትዮጵያን ጦርነትም እንዳስቀሩ ሲናገሩ ተደምጠዋል። ትራምፕ ኢትዮጵያና ግብፅ ግጭት ውስጥ እንዲገቡ የሚፈቅዱ አይመስልም። አልሲሲ እስከዛሬ ጸጥ ብለው ትራምፕ ሲመጡ ያዙኝ ልቀቁኝ ማለታቸው ተገቢ አለመሆኑን